ሰላም ሰላም! እንዴት ናችሁ? ውዴ ኢትዮ መዝናኛ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቦርጭ እንዲፈጠር የሚያደርጉ የምግብ አይነቶችንና ቦርጭን ለማጥፋት የሚረዱን የምግብ አይነቶችን ነው። እስከ መጨረሻው አብራችሁ ቆዩ። በመጀመሪያ ቦርጭን እንዲመጣ የሚያደርጉ የምግብ አይነቶችን እናያለን። አተር፣ ባቄላ፣ ምስር እንዲሁም ኮካና ጭማቂ መጠጦች ካርቦኔት ስላላቸው ቦርጭን እንዲጨምሮ ያደርጋል። አይስ ክሪም፣ ወተት፣ ካቤጅ፣ ብሮኮሊን፣ ኮሊፍላወር ወይንም የአበባ ጎመን ሰልፈር ስላላቸው በአንዳንድ ሰዎች ላይ ቦርጭን ያመጣሉ። ጣፋጭ በሆኑ እንጀራ እና ጣፋጭ ቂጣዎች ከፍተኛ ስኳር ስለሚኖራቸው ቦርጭን ያበረክታሉ ወይንም ደግሞ ይጨምራሉ። በተጨማሪም በፍጥነት መመገብ የአየር በሆድ ውስጥ እንዲገባ ስለሚያደርግ ቶሎ ቶሎ አለመመገብ አንዴ ብዙ ከመብላት ትንሽ ትንሽ ብዙ ጊዜ መብላት፣ ከምግብ በኋላ ትንሽ ሆክ ማድረግ ወይንም እንቅስቃሴ ማድረግ። ቦርጭን የሚያመጡ ምግቦችን በጥቂቱ ተመልክተናል። አሁን ደግሞ የሚቀንሱልንን የምግብ አይነቶች እናያለን። ዝንጅብል፣ ዝንጅብል የምግብ መፈጨት ሂደትን ያገዛል፣ ቦርጭንም ያስተካክላል። ፓፓያ ፓፓያ ኢንዛይምን የተሞላ ስለሆነ ከበድ ያሉ ምግቦችን በቀላሉ እንዲፈጭ ያደርጋል። ፓይናፕል፣ ፓይናፕል የቦርሚሊያን ኢንዛይምን ይዟል። ይህም የምግብን መፈጨት ይረዳል። ለብ ያለ ውሃ ወይንም አንድ ሲኒ ቡና ከምግብ በኋላ መውሰድ ቦርጭን በፍጥነት እንዲቀንስ ይረዳናል። ለዛሬ ይዤላችሁ የመጣሁት ይሄን ነው። እንደ ወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ቻው